ፕሬዚዳንት ዶናልድ ትራምፕ በጋዛ ፍልስጤማውያንና በእስራኤል በዌስት ባንክ ፍልስጤማውያንና በእስራኤል መካከል የተቆላለፈውን የፖለቲካ ቋጠሮ መፍታት እንዳሰቡት ቀላል ሊሆንላቸው አልቻለም። ከቅርብ ጊዜ ወዲህ የመንግስታቱ ድርጅት ጠቅላላ ጉባኤን ጨምሮ ከዓለም አቀፍ ተቋማትና ዓለም አቀፉ ማህበረሰብ በእስራኤል የጋዛ ጅምላ ድብደባ ላይ ከፍተኛ ተቃውሞና ሰርጧንና ህዝቦቿን የወገነ ቁመናን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 ያለውም ቆጥረውታል። ታዲያ አሁን እንደ አዲስ ቀርጫዋለሁ ያሉትና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 ሰዓት ውስጥ ሁሉም የአይሁድ ታጋቾች ተለቀው ወደ ሀገራቸው ይገባሉ። ከተመለሱ በኋላ ደግሞ እስራኤል በአጭር ጊዜ ውስጥ በዕድሜ ልክ ስርዓት ላይ የሚገኙ በመቶዎች የሚቆጠሩ ፍልስጤማውያን እስረኞችን ትፈታለች። ሰላም የወሰኑ የሐማስ አባላት ምህረት ተደርጎላቸው በሰላም ከጋዛ እንዲወጡ ይደረጋል። የሐማስ ቡድንም ፖለቲካዊና ወታደራዊ ህልውናውን አቶ በሰርጧ ላይ ሚና አይኖረውም፣ መዋቅሮቹ ሁሉ ይወድማሉ። ከዚያም የእስራኤል ጦር ከጋዛ ሰርጥ ቀስ በቀስ ወጥቶ ያልቃል። ወዲያው ደግሞ ሰርጢቱ በጊዜያዊ የሽግግር መንግስት ትመራለች ይላል አዲሱ የሰላም ሀሳብ። የአሁኑ እቅድ ቀደም ሲል የአሜሪካ መንግስት 2.1 ሚሊዮን የሚሆነውን የጋዛን ህዝብ ወደ ሌላ ቦታ አስፍሮ አሜሪካ የጋዛ ሰርጥን እንድትቆጣጠረውና መልሳ እንድታለማው ከሚለው ቁመና ሙሉ በሙሉ የተቀየረ ነው ተብሏል። አዲሱ የሰላም ሰነድ ፍልስጤማውያን በጋዛ እንዲቆዩ የሚያበረታታና የፍልስጤማውያንን የወደፊት የመንግስትነት ፍላጎትና ህልም የሚቀበልና እውቅና የሚሰጥ ነው። ከዚህ ሌላ የጋዛ ሰርጥን የዌስት ባንኩ የፍልስጤም አስተዳደር እንዲቆጣጠርና እንዲመራም የሚፈቅድ ነው። በጋዛ ሰርጥ ከአክራሪውና ጽንፈኛው ሐማስ ይልቅ አካታችና ወደ ሰፊ የሆነው የፍልስጤም አስተዳደር የፋታህ ንቅናቄ እንዲተካ የማድረግ እቅድ የያዘ ይመስላል። ከሐማስ መዳከም አንጻር ይኸው እቅድ በፍልስጤማውያን ዘንድ ተቀባይነትን ሊያገኝ ይችላል። ጠቅላይ ሚኒስትር ቤንያሚን ኔትንያሁም ከገቡበት ውጥረት አንጻር እሺ ሊሉ ይችላልን ቢባልም እንኳን ሌላ የማይታለፍ እንቅፋት ደግሞ አለ። የኔትንያሁ የውህደት መንግስት እጅግ አጥባቂ የሚባሉ ብሔርተኛ ፖለቲከኞችና ፓርቲዎች፣ አልትራናሽናሊስት ፓርቲ ዘንድ ፍጹም ተቀባይነትን ማግኘት አይችልም። ትራምፕ ጠቅላይ ሚኒስትር ኔትንያሁን ቢያሳምኗቸው እንኳን የእስራኤል የፋይናንስ ሚኒስትር ቤን ዛሌል ሲሞትሪችንና የብሔራዊ ደህንነት ሚኒስትሩን ቤን ጊቭርን ማሳመን ተራራ እንደመግፋትና ፈቀቅ እንደማድረግ ነው ይባላል። እነዚህ ፓርቲዎች እንደ ዌስት ባንክ ሁሉ በጋዛም የአይሁድ ሰፋሪዎችን ማሰማራት የሚፈልጉ ናቸው። የፍልስጤን መንግስት የሚባል ነገር ሊኖር ቀርቶ ሊታሰብ አይገባውም የሚሉ ናቸው። ኔትንያሁ በፍጹም በእስራኤል ብሔራዊ ፍላጎት ላይ ሊወስኑ አይችሉምም የሚሉ ናቸው። ትራምፕና ኔትንያሁ ቢፈልጉ እንኳን ይህንን የብሔርተኝነት የብረት በር እንዴት ማለፍ እንደሚችሉ አያውቁትም። የቤንያሚን ኔትንያሁ ፓርቲ መንግስት እንዲሆን ሀገራዊ ስልጣን ተጋርተው በውህደት መንግስት የሆኑ ፓርቲዎች ናቸው። እነዚህ ፍላጎታቸውን ማጣጣም አይደለም ትንሽም እንኳን ማቀራረብ አይቻልም። ይህንን ደግሞ የትራምፕና የኔትንያሁ አስተዳደሮች ጠንቅቀው ያውቃሉ። ለዚህም ነው ተንታኞቹ የእስራኤልን ጅምላ ጥቃትና ፍጅት ለማለባበስ ነው እንጂ የአሜሪካ አዲሱ የሰላም እቅድ ሳይታቀድ በፊት የከሸፈ ነው የሚሉት። የእስራኤል የተቃዋሚ ፓርቲ መሪው ያኢር ላፒድ ብቻ እስካሁን ከአሜሪካ አዲሱ የሰላም እቅድ ጋር አብረው የቆሙ ናቸው። ግን አንድ እንጨት ደግሞ አይነድም። ትራምፕ በዚሁ ሁኔታ ውስጥ ትዕግስት አጥተዋል። ኔትንያሁ ደግሞ ከውስጥ ከህዝቡ ታጋቾችን ማስለቀቅና ጦርነቱን ማስቆም ከመንግስታቸው ደግሞ ጦርነቱን ማስቀጠል ከውጭ ደግሞ የፍልስጤም መንግስትነትን እውቅና መስጠት በሦስት አቅጣጫ እንደተወጠረ ቆዳ የማያስተነፍስ ጫና ውስጥ ናቸው ፍልስጤምና እስራኤልን አስማምቶ አብሮ የሚያስኖር ኃይል የሚያጎራብት መፍትሄ ከላይ ካልሆነ ከምድር የሚገኝ አይመስልም